ኔቨር ቪ ኤስ ኤቨር፣ እነዚህ ሁለት ቃላቶች ብዙ ጊዜ በአረፍተ ነገራችን ውስጥ ኮሚኒኬሽናችን ላይ እንጠቀማቸዋለን። ያው የተለያየ ሚኒንግ ነው ያላቸው። ብዙ ጊዜ ፕሬዘንት ፐርፈክት ቴንስ ላይ ነው የምንጠቀማቸው። ግን ልዩነታቸው ምንድን ነው? እነዚህ አምስት ጥያቄዎችን እንሰራ ሞሬ ሁለቱም ልዩነት ክሊር ይሆናል። እንዲሁም መቼ መቼ እንደምንጠቀማቸው ግልጽ ይሆናል ማለት ነው። ኔቨር አንድን ነገር ኔጌት ለማድረግ ወይም ደግሞ አፍራሽ ለማድረግ የምንገለገልበት ነው። ኔቨር ማለት ኖት ማለት ነው፣ አሉታዊ ለማድረግ አንድን አረፍተ ነገር የምንገለገልበት ነው። ኤቨር ከሆነ ግን አት ኤኒ ታይም ማለት ነው፣ በየትኛውም ወቅትና ሰዓት ማለት ነው። ወይም ጥያቄዎች ላይ ብዙ ጊዜ በህይወት እንዲያርገህ ታውቃለህ ብዬ ለመጠየቅ ስፈልግ የምንገለገልበት ነው ኤቨር ማለት ነው። እንዲሁም ደግሞ በህይወቴ በጭራሽ እንደዚህ አይነት ነገር አድርጌ አላቅም ቢ በኔጋቲቭ ስጠቀም ደግሞ ኔቨር እጠቀማለሁ። እንዲሁም እንደዚህ አይነት ጥሩ ነገር ደግሞ አይቼ አላቅም ብዬ አሉታዊ ሳደርገው ወይም ደግሞ ከዚህ በፊት ካየኋቸው ሁሉ ይሄ ምርጥ ነው ለማለት ስትፈልግ የምጠቀመው አሁንም ኤቨር ነው። ስለዚህ ኤቨር አሁን እዚህ ጋር ብዙ ጊዜ አዎንታዊ አረፍተ ነገሮች ወይም ስቴትመንቶች ላይ እና ጥያቄ ለመጠየቅ የምንገለገልበት ሲሆን ኔቨር ከሆነ ግን አሉታዊ የሆኑና እስካሁን ድረስ በጭራሽ እንዲያልጌ አላቅም ብለን ኔጋቲቭ ነገሮችን ለማውራት ስፈልግ የምንጠቀምበት ነው ማለት ነው። እሺ ወደ ጥያቄያችን ሄድ። ሃቭ ዩ ዳሽ ኢትን ቻይኒዝ ፉድ? ሃቭ ዩ ዳሽ ኢትን ቻይኒዝ ፉድ? ኤ ኔቨር፣ ቢ ኤቨር። አሁን እዚህ ጋር ትክክለኛ መልሱ ኤቨር ነው። ምክንያቱም እስካሁን ድረስ እንደ በህይወት የቻይኒዝ ፉድ በልተ ታውቃለህ? ጥያቄ እየጠየቁኝ ነው። ስለዚህ ጥያቄ በምጠይቅበት ሰዓት የምጠቀመው ኤቨር ነው ኔቨር ሳይሆን ማለት ነው። አይ ሃቭ ዳሽ ወይን፣ አይ ሃቭ ዳሽ ድረንክ ወይን። ወይን በህይወቴ በጭራሽ ጠጥቼ አላቅም ለማለት ስንፈልግ እዚህ ጋ ኔቨር ይሆናል ማለት ነው። አይ ሃቭ ኔቨር ድረንክ ወይን። ሶስተኛ ሃቭ ዩ ዳሽ ትራይድ ድራይቪንግ። እንደው በህይወትህ መንዳት ወይም ለመንዳት ሞክረህ ታውቃለህን ድራይቪንግ ሞክረ ታውቃለህ። ይሄ ጥያቄ እየጠየቅን ስለሆነ ሀቭ ዩ ኤቨር ትራይድ ድራይቪንግ እንላለን ማለት ነው። አራተኛው አይ ሀቭ ዳሽ ሜት ኤ ፌመስ ፐርሰን። አይ ሀቭ ኤቨር ሜት ኤ ፌመስ ፐርሰን አንልም። እዚህ ጋር ቀጥታ ከአረፍተ ነገሩ መንፈስ የሚያመለክተው በጭራሽ እስካሁን ድረስ ታዋቂ ሰዎች ተገናኝቼ ወይም ተነጋግሬ አላቅም ለማለት ስትፈልግ የምጠቀመው ስለዚህ አይ ሀቭ ኔቨር ሜት ኤ ፌመስ ፐርሰን ነው። አምስተኛው this is the best movie I have dash seen this is the best movie I have dash seen። እና ኤቨር ነው ኔቨር ነው እዚህ ጋር፣ እስካሁን ድረስ በሰራናቸው ጥያቄዎች እና ባየነው ኮንሰፕቹዋል ኤክስፕላኔሽን መሰረት ይሄኛውን ና የአምስተኛውን አረፍተ ነገር ያው እናንተ ታሟሉታላችሁ ማለት ነው። በነገራችን ላይ አንድ መረሳት የለበት እስካሁን ድረስ ኔቨር እና ኤቨር ከጥያቄ ቁጥር አንድ እስከ አራት የተጠቀምናቸው አረፍተ ነገሮች የፕሬዘንት ፐርፈክት ቴንስ ሰዋሰው ይዘዋል።